ዛር ለተንሱ ቀለበት አደረገላት። ስንመኝ የነበረው ቀን ነ ስመኝ የነበረው ቀን ነው ዛሬ አላዛር። አይሆንሽም እያላችሁ ስታጨበጭቡ የነበራችሁ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። አላዛር እንኳን ደስ ያለ። ማርያምን ማርያምን እንኳን ደስ ያለ። በጣም ነው ደስ ያለኝ ዛሬ ከሚባል በላይ። የእውነት ስነግራችሁ በጣም ይህን ቀን ስጠብቀው ነበር። እንዲሁ ፈጣሪ እውነት ተንሱ ላላዛር ልትሆነው ነው ወይስ ደግሞ ውር ሊሆን ነው እያልኩኝ በጣም ውስጤን እያመመኝ ነበር የእውነት ለመናገርና። ነገር ግን ዛሬ እንግዲህ ተንሱዬ ታገቢኛለሽ ወይ? እንግዲህ እያያችሁት ነው። ቀለበቱን አቅርቦላታል። በጣም በጣም በጣም ደስ የሚል ሰው አፍቃሪውን ሲያገኝ እንዴት ደስ ይላል። በመድኃኒዓለም በእውነቱ ሰው አፍቃሪውን ሲያገኝ በጣም ነው ደስ የሚለውና እግዚአብሔር ይመስገን እንግዲህ ጥላት ቅጥል ይበል ጥላት ቅጥል ይበል። እንግዲህ ጥላት ይቃጠል ነው የምለው። ሰላም ሰላም፣ እንዴት ናችሁ? አይን አለም ላይ ደና ናችኋለሁ ሁላችሁ። አሁን ደግሞ በእነተውን ስመጥቸላችኋለሁ። ዛሬ ደስታ ቀን ስለሆነ እንግዲህ እኔም አብሬ ደስታ የለ መግለጽ ብቅ ብያለሁ። እንግዲህ እንኳን ደስ ያለን እውነት፣ በጣም ደስ ይላለ። ትንሱዬ እንኳን ደስ ያለሽ። ሴት ልጅ እውነት መታደል ነው። ምን ይላሉ መሰላችሁ? አንዳንድ ሰዎች ማለት ነው ሴት ልጅ ቆንጆ ሁና ሲያው አንቺ ምን ሆነሽ ነው? አግብተሻል አላገባሽም ስትባል፣ ያቺ ልጅ አይ አላገባሁም ትላለች። እንዴ ቆንጆ አይደለሽም እንዴ? እንዴት አላገባሽ? ምን ሆነሽ ነው? ቆንጆ ነሽ አንቺ፣ እንዴት ማላገባሽ? ትዳር በመልክ አይደለም። ትዳር በቁመና አይደለም። ትዳር ውብ ስለሆናችሁ አይደለም። ትዳር ረጅም ጸጉር ስላላችሁ አይደለም። ትዳር እድል ነው። የምሬን ነው የምላችሁ። ትዳር እድል ነው፣ በመልክ አይደለም። ትዳር ትዳር እድል ነው። እድል ይፈልጋል ትዳር። ምንም ይሁን ምንም ትዳር ይፈልጋል። ፍቅረኛም ስትይዙ እድል ይጠይቃል። ትዳርም እድል ይጠይቃል። ዝም ብሎ አይደለም። የእውነት ስነግራችሁና ተንሱ፣ እንኳን ደስ ያለሽ። የእውነት መታደል ነው። ይህንን ነው የምለው እኔ መታደል ነው። በጣም ደስ ብሎኝ ነው ደስታዬ ለመግለጽ ነው የመጣሁት። እግዚአብሔር ይመስገን፣ ክብሩ ይስፋ። ለዚህ የደረሳችሁ፣ በእውነት በእውነት በጣም ያስደስታል። በጣም ደስ ይላል። ይህን ቀን ስንጠብቀው ነበረ ከሚባል በላይ እንዲው አላዛር በጣም ያሳዝነኛል። እንደነገርኳችሁ በጣም ከሚባል በላይ ነው የሚያሳዝነኝ እኔ አላዛር ያሳዝነኛል፣ እውነት ለመናገር ነበር። ግን ተሳካለት፣ እግዚአብሔር ይመስገን። መጨረሻችሁን ያሳምርላችሁ። ፈጣሪያችሁን ከፊት አስቀድሙ። ፈጣሪውን ከፊት ካስቀደመ ሰው መቼም ወድቆ አይወድቅም፣ እና ፈጣሪያችሁን አስቀድማችሁ ጉዟችሁን ቀጥሉ። ላለሁና እኔ በጣም ደስ ብሎኛል በዚህ አጋጣሚ በእውነቱ ከሚባል በላይ ደስ ብሎኛል። እንኳን ደስ ያላችሁ ላለሁ አላዛርም እንኳን ደስ ያለ ያላዛርም እናት ያንቺ ውጤት ነው የኔ እናት። መልካም እናት ለልጇ በጣም ለልጅ የከፈልሽው መስዋዕትነት ለየት ይላል። የእውነት እንደዚህ አይነት እናት ሲኖራችሁ ትታደላላችሁና ለልጇ የከፈለችው መስዋዕትነት ሁላችሁም ታውቃላችሁ። ይሄ ነው ብዬ አልነግራችሁም እያረግች ያለችው

እድለኞች ናቸው እውነት። እኔ በጣም ነው ወንድ ልጅ ሴት በሚያፈቅር ወንድ ልጅ በጣም ነው ምቃ ነው የእውነት የንዘነግራችሁ፣ በቃ እኔ መልክም አይኖረው ምንም አይኖረው የሚያፈቅረኝ የሚወደኝ ወንድ ከሆነ ማርያምን ደስ ነው የሚለኝ። ምንም መልክ አይኖረው። ምን መልኩ ምን ይሰራልኛል? ቁመናው ምን ይሰራልኛል? ምንም አይሰራልኝ። በቃ እኔን የሚያከብረኝ ስፍስፍ ብሎ የሚወደኝ ወንድ፣ የምር እንደዛ ነው ነው የምፈልገው። ለእኔ መልክ ቁመና ምናምን መስፈርቴ አይደለም ይሄ የሆነ ስነግራችሁ በቃ የሚወደኝ በቃ ምን አለ መስላችሁ፣ በቃ አላደል እማ በቃ እንዴ ዝንስፍስፍ ብሎ በቃ የሚወዳችሁ አይን አይናችሁን የሚያይ በቃ ታይና ተፊታችሁ እንዲያጣችሁ የማይፈልግ እንዴ እዛ የሚያፈቅር ወንድ ቢሆን ደስ ይለኛል ማለት ነው። ምክንያቱም በቃ ምን አለ መስላችሁ እንደዛ ነው። ከገባችሁ ይገባችኋል ብዬ አስባለሁኝና ዛሬ አላዛር እና ተንሷ አስደስተውኛል። እንኳን ደስ ያላችሁ ለማለት ነው። በኋላ ቪዲዮ ሲለቀቅ ደግሞ አብረን የምናየው የምንፈነጭ ይሆናል። እንግዲህ በፎቶ ይሄንን ካልኩኝ ቪዲዮውን ስናየው ደግሞ በኋላ አብረን የምንደሰትና የምንፈነጭ ይሆናል። የዛሬው ልዩ ቀን ነው። ይችን ቀን ለሀይሚና ለቡርኬ ጠብቃት የምጠበቃት አለሁኝ። አይቀርም። አዲቀን ይችን ቀን ለሀይሚና ለቡቡም እየጠበቅናት ነው። ተሆናለች። አዲቀን ጊዜውን ጠብቁ። አይቀርም። የሰው ልጅ ጊዜውን ጠብቁ። ሁሉም ነገር ይሆናልና አላዛር በዚህ አጋጣሚ አደንቀሃለሁ በጣም ጎበዝ ወንድ ነህ የእውነት በጣም ነው የማደንቅህ ሴት ልጅ አያያዝ በተግባር ሁሉ ነገር ትችላለህና ተንሱዬን ገዝተሃታል በፍቅርህ ማለት ነው በቃ ወስደሃታል በፍቅርህ ፍቅር ገብቶሃታል ትትና ገብቷታል እና ለሁላችንም እንደዚያ አይነት ፍቅር ፈጣሪ ያደለን አሚን ሁላችሁም ሙስሊሞቹም ክርስቲያኖቹም ደስ የሚል ፍቅር ይስጣችሁ እውነቴን ነው የሚንከባከባችሁ የሚወዳችሁ የሚያከብራችሁ የእውነት ይስጣችሁ እላለሁ። ይህን ለማለት ነው የመጣሁት። እንግዲህ በሌላ ቪዲዮ እስከምመጣ ሰላማችሁ ብዝት ይበል። አይና ለምን አመሰግናለሁ። አስር ስድስት መቶ አድረሳችሁኛል። ወደ አስራአንድ ልገባ እንግዲህ እየተገፋሁኝ ነው። አመሰግናለሁ። እወዳችኋለሁ።